በአልሙኒን ቁርኣን አካዳሚ ስማርት የመማሪያ ማዕከል መኖሩን ያውቃሉ። ድርጅታችን ከሚያስተምርባቸው መንገዶች ውስጥ በርቀት የኦንላይን መርሃ ግብር አንዱ ነው። በዘርፉ ለበርካታ ዓመታት የቁርኣን ትምህርት በመስጠት የሚታወቀው ድርጅታችን ከፍተኛ ጥራት ባላቸው ዘመናዊ የመማሪያ ቁሳቁስ በመታገዝ በዘርፉ ብቁ በሆኑ ኡስታዞች ውጤታማ የመማር ማስተማር ሂደትን ሲያከናውኑ ቆይቷል። ድርጅታችን አልሙኒ በአዲስ መልክ ስማርት የመማሪያ ማዕከልን በማቋቋም ተማሪዎች በቤታቸው ሆነው መድረሳ እንዳሉ እንዲሰማቸው በሚያደርግ አዲስ የመማሪያ ፕሮግራም መጀመሩ ስናበስር በደስታ ነው። ከፊደላት ጀምሮ እስከ ቁርአን ሒፍ፣ በተጨማሪም የተጅዊድ እና የሻሪያ ትምህርቶችን ያቀፈ ከሳምንታዊ ፈተና ፕሮግራም ጋር እየሰጠን እንገኛለን። በዚህ የስማርት የመማሪያ ማዕከል ባሉበት ሆነው በተመቸው ሰዓት ቁርአን መቅራት ከፈለጉ አልሙኒር ቁርአን አካዳሚን ምርጫው ያድርጉ። ለመመዝገብ ከታች የሚገኘውን የዋትሳፕ በተን በመጫን ወይም በ091404 2804 በቴሌግራም ወይም በዋትሳፕ በማናገር ይመዝገቡ። አልሙኒር ቁርአን አካዳሚ